ራሽን ነበረ። እሺ ከዛ እያ እየተንቀራፈፈች ሄደችማ፣ ሩጭ ሆነ እንስሳቶቹ ኤሊ ኤሊ ብለው ሲጮፉ፣ ጥንቻላ ተነስተ አለቀሰች። እሺ በጣም አመሰግናለሁ። ከዛራት የተረዳሁት እህ ሰውን አለመናቅ አለመናቅ። ጎበዝ የንባብ ባህልሽን እያዳበርሽው ነው የሞከርሽ ነው። በጣም ጥሩ አመሰግናለሁ። እስኪ አስታዋቂ ስምሽን አስር ክፍል በጣም ጥሩ። እስኪ ከአንድም ሁለት መጽሐፍ አሸንፈሽ ወስደሻል። እስኪ እንደው አነበብሻቸው ይሆን? ተወዳድሬ የተሸለምኩትን። እስኪ እንደው ስለ ንባብ የምትይ ነገር አለ? ስለ ንባብ፣ ንባብን እንዴት ነው እየወደድሽ ነው? ለንባብ ጊዜ እየሰጠሽ ነው? ሻቶን እና ትምህርት ቤት አልሳተፍም ነበር። መሳተፍ ድራማም ስሰሪ ነበረ። ባለፈው ሁላችሁም ስሰሩ ነበረ። ስለዚህ የአገዘሽ ነው። ከሞላ ጎደል መድረክ ላይ ማለት ሰልፍ ላይ የወጣችሁ ግጥሞች፣ የተለያዩ ያነበባችሁትን ማንበብ አልጀመራችሁም? አስተዋል፣ አንቺ ጀምረሻል። በፊትስ አሁን ግን በደንብ ማሳየት እየሰማ እያስደመጣችሁ ነው፣ እየወጣችሁ። በጣም ጥሩ እሺ። አንቺት ማርያም ነው። ስለዚህ እየበረታችሁ ነው። በጣም አመሰግናለሁ። እሁድ ውድ ደግሞ ቤተሰቦቻችሁ እየላኩ ነው። ቤተሰቦችሽን በዚህ አጋጣሚ ማመስገን ትቻለሽ። እዚህ እየመጣችሁ እንድታነቡ እያደረጓችሁ ነው። አመስግኘ

ቶሎ ገለተው እሺ፣ አፋና ባሪ ፋቲን ዱበቹ። እንደኔ ባማርኛ መናገር ትችላለህ? ከፈለ እስኪ ተናገር። ስለ ንባብም ባማርኛ፣ አይደለም አይ፣ ሐሳብ ስለ ንባብ። ይሄንን ማገና እየጀመርከው ነው። ስለ ንባብ ሐሳብን ባማርኛ መግለጽ ትችላለህ? አሁን በኦሮምኛ የተናገርከውን ከፈለገ መጽሐፍ አንብቡና መጽሐፍ አንደኛ አንደኛ እንደም አንብባችሁ አንደኛ እንደምትወጡ እንትን ያግዛችኋልና መጽሐፍ አንብብላችኋለሁ። በጣም አመሰግናለሁ። እሺ አንተስ ሀሳብ አለ? እዚህ ተመሳሳይ ጊዜ እየመጣ እንደነ ጫላና እንደነ ቃል ኪዳን ተሳታፊ ነው። ጉዞውላ ከኛ ጋር እየሄድክ ነው። ስለ ንባብ ምን ታወራን አለ? ስለ ንባብ የምታወራን ነገር አለ? ንባብ እየሞከርክ ነው አይደል? ማንበብ እየጀመርክ ነው። የት ነው የምትማረው እስቲ ተናገር ሚኬል ነው እኮ ሀሳብን ተናገራ ስለ ንባብ እዚህ እንድትጀምሩ እየተደረገ ነው አይደል አንቡ እየተባላችሁ ነው እ ወይስ አልተባላችሁም እኮ ታዲያ ሀሳብን ግለጻ ለሌሎች ልጆች ምንድነው የራሳችሁን ሀሳብ ምን ተጽዕኖ ፈጠረባችሁ አንብቡ አንብቡ መባሉ ምን ለትምህርታችሁ ጠቀማችሁ? አሁን ትምህርት ቤት የማንበብ ፍላጎት እየጨመረ ነው። በጣም ጥሩ በርታለን። ምክር የምትመክረው ነገር አለ ልጆችን እንዲያነቡ። ደስተኛ ነው። ወደዚህ ስትመጣ ደስ ይላል። ድራማም ላይ ስትሳተፍ አውቃለሁ። እዚህም በምንሰራው ላይ ጥሩ። እናመሰግናለን። እሺ ስምህ? ዮናስ አሸናፊ። እሺ። ጫላ ቀፋ በረታ በሩም አለም ገና ዋቶ ዋቶ አለም ገና። እሺ በጣም አመሰግናለሁ። ስምሽን? እሺ ክፍሌ አንድ ነው። እዚህ ስትመጪ መጽሐፍ ይዘሻል? በርቺ እንደው ተነሳ ተነቃቋ ንቡ የሚለውን መልዕክት እየሰማሽን ነው አይደለኛንም? ለማንበብ ትሞክሪያለሽ? እሺ እናመሰግናለን። ነምቦሩ ስለ ንባብ ታወራን አለ ታነባለህ? እንደ አንተ እየሞከርክ ነው። እስኪ አንተ ባርጋን እዚህ ትምህርት ዋለው የእኛ ትምህርት ቤት ነው። በእርግጥ በቀላይ ንባብ ስነስል ግብረ ገብነት ሙከራ ትምህርት ቤት ነው። ስለ ንባብ የምትነግረን ነገር አለ? አልፎ አልፎ እየመጣ ለማንበብ ትሞክራለህ? እስቲ ንገረን። ሀሳቡን ንባቡ፣ ሀሳቡ ጠቅሞሃል? እዚህ መተምንብ የምትባለውን ነገር እየወደድከው ነው። እስቲ ሀሳብን ንገረና። ዛሬ እናንተ ቀን ስለሆነ ነው ያነበብክ? ነው እየሞከርክ ነው። እስኪ እሺ፣ እዮ አንተ፣ እስቲ ንገረን። ማንበቡ ጥሩ ነው፣ አእምሯችንን ያነጻል። ጥሩ ነው። አንቡ መጽሐፍ ባለፈው ተሸንፈ ተሸልመሃል፣ አሸንፈህ እንዴት ነው? አነበብኮ ምን አገኘህበት? ሲንገረን ሌላም ጊዜም ተሸንፈ ነበር አይደል? ተሸልመ ነበር እያነበብካቸው ነው እንደው ጥቅም አግኝተሃል? እዚህ በመምጣት እሺ፣ እስቲ የምትመክረን ነገር ለልጆች ያገኘኸውን ነገር ብታ በአጋጣሚ ርዕሱን ታውቀዋለህ የተረቱ ግጥምና ተረት ነው የሚለው። እንትንም አለው አይደለ? እንቆቅልሾች ስለ ባህሪያ ይሸጡ ነበር። የአብርሃም ሊንከን እኮ የእሱን ታሪክ ሌላ ነዋ። እሱ የተሸለምከው ነው። ሌላ ደግሞ ባለፈው ሳምንቱ የተረትና የእንቆቅልሽ ታሪክ ያለው ነው። ስለዚህ አንበቸው ታሪኩን ወደዋል። የንባብ ፍላጎት እየተነሳሳ ነው። በጣም ጥሩ እና እናመሰግናለን። እስኪ አንተ ጋር እንምጣ ደግሞ። ባለፈው የምንዳር ያለው ዘውዴን መጽሐፍ ተሸልማል። እንዴት ነው? ወደድከው? ጨረስከው? እሱ መጽሐፍ እሺ፣ ስለ ንባብ ምን ትመክረናለ? ልማድ እንዴት ነበር ከዛሬ በፊት ንባብ የወደድክ ነው? የምታስታውሳቸውን ነው የምትጠቁመናል? ያነበብካቸውን የምታስታውሰው ርዕስ። ልጆች፣ በነገራችሁ ላይ መጽሐፍ ስታነቡ ርዕሱን፣ ደራሲውን፣ መቼ እንደታተመ ጭምር መያዝ አለባችሁ ለሌሎች ጓደኞቻችሁ ለመጠቆም እራሱ መጽሐፉ የእናንተ ስለ አይደለ፣ አንዳንዴ ከዚህ ነው ወስዳችሁ የምታነቡት። ይሄ የሚባል መጽሐፍ አንብቤው እንዴት የሚወደድ መሰለህ፣ ሂድና ከዛ ላይብረሪ ተውሰ አንብ፣ ወይ ደግሞ ቤተሰብ የሚገዛል ከሆነ ጊግዛል። ማለት እንድችሉ ለሰዎችም ለመምከር ይሆናቸዋል። ርዕስ መያዝ አለባችሁ። የአፍ ዘግቶ ፉጨት የሚል ነው አይደለ? የምንዳር ያለው ዘውዴ። ከበድ ይላል ሀሳቡ አደለ? ትንሽ ግን ወደዋል። ልብ ሰቃይነቱ ከባድ ነው። ጨረስከው? በጣም ጥሩ። እሺ፣ ሌላ አሁን ልትነግረን የነበረው ሌሎች አንብባሃል ወይ ብለን ያልን መጽሐፍ፣ ይሄን አስታወስኩ። ሌላ ታስታውሶ? የለም። በጣም ጥሩ ልጆች። ሌላው አንድ የምስራችን ምነግራችሁ የጉርብትና ህብረታችን ላይ በየወቅቱ የመጽሐፍ ሽልማት አለ። እዛ ላይ ተገኝታችሁ በማድመጥ የምትጠየቁትን ቀላል ጥያቄዎች በመመለስ መጽሐፍን ማግኘት ትችላላችሁ። በጣም አመሰግናለሁ። ሀሳብ ይኖራችኋል ቀረ የምትሉት ብናገር የምትዩ ቃል ኪዳን የለም? እሺ የላችሁ። በጣም እናመሰግናለን። የዛሬው ግንኙነታችን በዚሁ አቁሟል። መልካም ምሽት ይሁንላችሁ። ጉርብትና እብረቱ ላይ መሳተፍ ከፈለጋችሁ ከደቂቃዎች በኋላ ነው የሚጀምረው። እዛም ተገኙ።